ብልህ ነው ያቃጠሹ ነዊስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር። አደይ ለአንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነገራቸዋለች አይደል? ቆይ እሺ ምን ባደርግ ነው አዴን ሀሳቧን ላስቀይራት የምችለው? አዴን እኮ እኔም አንተ ምን ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያል የሚሰማቸው? እኔ አዴና አፍቅራታለሁ። አሁ አልፈልግም፣ አዴን መተው አልፈልግም። እወዳታለሁ፣ እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር መተወዳደር? ከዛሬ ጀምሮ አብረን ምናለ ፍቅሬን ተቀብለኝ ነው ፍቅር ተቀብይሻለሁ ይሽ ነገሮች እኔ ወንድምሽ ዴቭ የፍቅርን የፍቅር ጥያቄ ተቀብሏታል። አደይ እንግዲህ ባርኮትን ትወደዋለች። ነገር ግን ባርኮትም ዴቭም ወንድሞቼ ናችሁ ከወንድምነት የዘለለ ነገር የላችሁም ብላ ለዴቭም ለባርኮትም እንዲሁም ደግሞ ለኪንጎ ከወንድምነት ውጭ ሌላ ስሜት ለእናንተ የለኝም፣ የራሴ ችግር አለብኝ፣ ችግሬን ተረዱኝ ብላ እንግዲህ ዛሬም በድጋሚ ይነግራችኋል። የሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ ብትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ እያላችሁበት ሰላም፣ በሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ። እነሆ ዛሬ በአደይ ተመልሰን መጥተናል። ከዛ በፊት ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ። እንግዲህ በባለፈው ኪንጎ ለአደይ አበባ ገዝቶ መጥቶ በር ላይ አንኳክቶ ሰጥቷት ነበር። ዴቭ እንግዲህ ያንን አበባ እንዴት ይሰጥሻል ለምን ተቀበልሽ ብሎ ትንሽ ገጭ ቋ ብሎ ነበረ። ከዛም በባለፈ እንግዲህ አበባውን ይዞ ሄዶ ኪንጎ ጋና ዳይመንድ ጋ ሲጣላ ነበረ። ማለትም እንዴት ለአደይ አበባ ትሰጣታለህ እንኳን አበባ መስጠት ይቅር እና አጠገቧ እንድትደርስ አልፈልግም ብሎ እንግዲህ በባለፈው እየተደባደቡ እያለ ሊሊና አደይ ነበሩ የገላገሏቸው። እንግዲህ ዳይመንድ ሁለታችሁንም እንደ ወንድሞቼ ነው ማያችሁ ብላችኋለች፣ ስለዚህ ምንድን ነው አንተስ እዚህ እየመጣ የሚያንጨረጭረህ? ኪንጎንስ ለምንድን ነው የምመታው ብሎ እንግዲህ ዳይመንድ ዴቭ ላይ ትንሽ ገጭ ጓ ብሎበት ነበረ። እሱም እንግዲህ በመናደድ እንዴት እንደዚህ ትለኛለች ብሎ ዴቭም ወደ ቤት ተመልሷል። አደይም እንግዲህ ለምለምን ሸኝታት ያለውን ነገር ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላ ዴቭ እንግዲህ ለምለምን ሲጠይቃት አደይን ምን ባደርግላት ነው የምትረዳኝ፣ ፍቅሬን የምትቀበለኝ? ምን ባደርግላት ነው የማደርግላት ነገር ሁሉ አይጠማትም? ቀረበች ስል ትርቀኛለች፣ ራቀች ስል ደግሞ ትቀርበኛለች ብሎ እንግዲህ ለምለምን ሲያማክራት ለምለምም አደይ ብዙ ችግሮች አሉባት፣ ብዙ ጭንቀቶች አሉባት። እነዛን ጭ ጭንቀቶች እነዛን ችግሮች እስከምትፈታ ድረስ አንተም ታገሳት በትዕግስት ጠብቃት። ከታገስካት ምናልባት ፍሬዋ ጣፋጭ ሊሆን ይችላል ብላ እንግዲህ ለምለምም የራሷን ነገር ለግሷ ላይ መከር መከር አድርጋ ከዛ በኋላ እንግዲህ ወደ ቤት ታመልሷል። አደይ ቤት ከተመለሰች በኋላ እንግዲህ ባርኮት ሶፋ ላይ ቁጭ ብሎ ነበረ። እና ምሳ ደርሷል፣ ምሳ ላቅርብ ባርኮት ስትለው፣ አይቆይ እነ ዴቭ ይምጡና ተሰብስበን እንበላለን ብሏታል። ከዛ እንግዲህ ቁጭ ብለው የሆድ የሆዳቸውን ሲያጫውቱ ሲጫወቱ ነበረ ማለትም ባርኮት እና አደይ ማለት ነው። አደይ እንግዲህ ባርኮት ላይ ፍቅር ነገር ይዟታል ማለት ይቻላል እንግዲህ ከተረዳ ነው አንጻር እና ያለውን ነገር ከቤዛ ጋር ለምን እንደ ተለያዩ ቤዛ እንዴት እንዳታለለች በትንሹ ተናዶ እንግዲህ ለአዴ ሲያማክራት ነበረ። ከዛ በመቀጠል እንግዲህ ብርሃን ጋር ዴቭ ና የሚቸግራቸው ነገር ካለ እኔ አግዛችኋለሁኝ እማዬም ማግዛችኋለሁ ብላለች፣ ና ሁሉንም ነገር እናግዛለን ብሎ ሲላት እንግዲህ አዴም እትዬ የተወሰነ ብር ጨምረው ደሞዜ ላይ ስለሰጡኝ እሱ ልኬላቸው፣ አሁን ላይ ምንም ነገር አይቸግራቸውም። ግን አባቴ እየተመላለሰ እናቴን ያስጨንቃታል ብላ እንግዲህ ለባርኮት ነግሯለች። ባርኮትም እንግዲህ አንድ ቀን ሁሉም ነገር ይስተካከላል ብላ ብሎ እንግዲህ መልሶላታል። ከዛ እንግዲህ ቁጭ ብለው እያወሩ እያለ ዴቭ መጥቶ ስለምን እንደሚያወሩ ለምን እንደዚህ እንደሚባባሉ ሲጠይቃቸው ነበረ እንግዲህ ባርኮት ወንድሜ ዴቭ እንዳይጎዳ ልቡ እንዳይሰበር ስለፈለገ ስለፈለግኩ ነው የተውክሽ በሚል ሰበብ አደይን እንደሚያፈቅራት ለለምለም ሲነግራት ነበረ። ለምለምም እንግዲህ እንዴ አደይን ታፈቅራት አለህ ማለት ነው? ለቤዛ ስትመለስ ለምን የፍቅር ጥያቄ ከጠየካት በኋላ ለመሸሻሃት ብላ ስትለው እንግዲህ ያው ዴቭ ያለበትን ሁኔታ ስለማቅ ዴቭና አደይ የራሳቸው ጊዜ የራሳቸው ቦታ የራሳቸው ሰዓት እንዲኖራቸው ስለምፈልግ ነው እየተውኳቸው የራሴን መውደድ የራሴን ፍቅር ደብቄ እነሱ እንዲገናኙ ያደረግኩት ብሎ እንግዲህ ለለምለም ነግሯታል። ለምለምም እንግዲህ ሁሉንም ነገር ወደፊት እምና ይሆናል፣ ነገር ግን አደይ ለማንኛችሁም የፍቅር ነገር እንደሌላት፣ ከወንድምነት የዘለለ ስሜት እንደሌላት ያስታውቃልና ተረዷት። እሷም የራሳቸው አለባት ብላ እንግዲህ ሊሊ ነግረዋለች ለዴቭም ለባርኮትም። ባርኮትም እንግዲህ ያው ለምለም ጋር ሄዶ ያንን ምክር ከተቀበለ በኋላ ወደ ቤት ተመልሷል። እንግዲህ ቤት ከተመለሰ በኋላ ሊዱ ጋር ገብቶ ሊዱ ያው ቀበጧል። ሊዱ እየጨፈረች ነበረ እና። ሊዱ ጋር ገብቶ እንግዲህ ለምንድን ነው አንችና ፍቅር ማተስማሙት ሁልጊዜ ትጣላላችሁ፣ ለምንድን ነው ብሎ ሲጠይቃት ፍቅር እኮ አስመሳይ ናት። በጣም ነው የምታስመስለው፣ አሁን ላንተ ነው እንጂ የምታስመስለው፣ አዴይን ራሱ ይቅርታ አላደረገችለት አላደረገችላትም ብላ እንግዲህ የፍቅርን ተንኮል ተናግራት፣ ማለትም ተናግራ ሌለው ባርኮት እንዴት፣ ለምን ብላ እንግዲህ ፍቅር መታ ዝም በይ ብላ በምልክት ብትምነግራትም ሊዱ ግን ተናግራለች ለአንተ ይምሰል ብላ ነው ይቅርታ ያደረገችው እንጂ አደይን እያሰቃየቻት ነው ብላ እንግዲህ ለባርኮት ነግራለች። እንግዲህ ባርኮት ከወጣ በኋላ ፍቅር ሊዱን አንገቷ ስር ይዛ ለምንድን ነው የተናገርሽው? ለምንድን ነው እንደዚህ ሚስጥር ያወጣሽው? አሁን ልግደልሽ ወይ አለቅሽም ብላ እንግዲህ አስፈራርታታለች። ሊዱ ፍቅር ሊዱን እንግዲህ አንቃት በደረሰችበት ጊዜ አደይ ለምን እንደዚህ ታረጊያታለሽ? ብላ ፍቅርን ይዛታለች። ፍቅርም ሁለተኛ እጄን እንዳነኪ ብላ እንግዲህ አደይን ለመሟታት ስትሞክር አደይ እንግዲህ የፍቅርን እጅ ቀበላለች እና ሁለተኛ አይደለም መማታት ይቅርና እጅሽን እላይ ላይ እንዳሰነዝሪ ብላ አስጠንቅቃት ጥላት ወታለች። ጥላት ወታ እንግዲህ አደይ ክላሷ ገብታ ቁጭ ብላ እያሰበች እየተጨነቀች ነበረ። ማለትም ስለ ዴቭም፣ ስለ ባርኮትም እንዲሁም ደግሞ ስለ ኪንጎ ባለው ነገር ቁጭ ብላ እያሰላሰለች እያሰበች እያለቀሰች ባለችበት እንግዲህ ሊዱ ከ መታ አደይ ምን እየሰራች ነው? ለምንድን ነው የምታለቅሾ? ብላ እንግዲህ እንቧን ጠርጋላታለች እና እንቧን ከጠረገችላት በኋላ ላመሰግንሽ ነው የመጣሁት ከፍቅር እጅ ስላስጣልሽኝ ብላ እንግዲህ ልዱ አደይን አመስግናታለች። ይሄ ምስጋና አያስፈልገኝም ብላለች አደይ ከዛ በመቀጠል እንግዲህ ልዱ ለምን ፍቅርን ከዚህ ቤት አናወጣትም ማለትም፣ ለምን ተንኮል አንሰራባትም ብላ ስትል እንግዲህ አደይ ክፉ ለሰራልህ ደግ ዋልለት ነው የሚባለውና እኔ በፍቅር ላይ ምንም አይነት ተንኮል መስራት አልፈልግም ብላ እንግዲህ ለሊዱ መልሳላታለ ሊዱም እንግዲህ ቀበል አድርጋ ፍቅር እኮ ላንቺ የምታስብልሽ ምን አይነት ተንኮል እንደሆን ብታቂ እንደዚህ ዝም አታያትም ነበር ስትል እንግዲህ አደይም ፍቅር ምንም ትሰም ምንም ስለኔ፣ እኔ ግን በሷ ላይ ተንኮል አልሰራም የራሷ ጉዳይ ብላ ተታት ቁጭ ብላ እያለቀሰች እንዲሁም ከልጁ ጋር እያወራች እያለ ዴቭ እንግዲህ እዛ ክላሷ መጥቶ ልጁን ውጪ አደይን የማወራት ነገር አለ ብሎ እንግዲህ ልጁን አስወጥቶ አደይን እያወራት ነበረ። አደይን በጣም ተናዳ፣ ለምንድን ነው የማትረዳኝ? እኔ ስንት ችግር አለብኝ ታውኝ፣ ብላለች። ዴቭም እንግዲህ ለምንድን ነው እስከ መቼ ነው እንደዚህ እየሆንሽ የምትኖሪው? ለምንድን ነው ፍቅሬን